ሰላም ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን፣ አለን። ስምሽም አልበል። ስሜ ብሩክ ታይት አንዳለም መሰረት። ስምህንም አልበል። በቅድሚያ የአብስራ የአብስራማ፣ ሲሳይ የአብስራ እባላለሁ። የቶም ተማሪው ነው። ኑሮ አንቺ ጋር እንዴት ነው? ያው ኑሮ ትንሽ ይከብዳል፣ ያን ያክል ባይሆንም አሪፍ። ኑሮ ከባድም ነው ላይክ እንዳመጣጡ ቀላል አድርገሽ ለማድረግ። እሺ፣ ከቤተሰብ ጋር ነው የምትኖሪው ወይስ ብቻሽን ነው? አይ፣ ከቤተሰብ ጋር ነው የምትኖሪው? ከቤተሰብ ጋር ነው። ኑሮ እንዴት ነው? አሪፍ ነው፣ ምንም አይልም። እሺ፣ የመጀመሪያ ጥያቄ ማለት ነው፣ ፍቅረኛ አለሽ ወይስ ብቻሽ? አለኝ። ከቤተሰብ ጋር ነው የምትኖረው ወይስ ብቻ ነው? ብቻ ጓደኛ አለ። እሺ፣ ትይዩ የሴት ፍቅረኛ አሁን የለኝም። ክስአም ምናልባት ሴክስ ለማድረግ አብሮ መቆየት ያስፈልጋል እና መግባባት ማለት የተለያየ ሴት ጋድራል ያው እኮ ነው። አይችልም፣ ይህንም አልችልም። ይቅርታ። ምንድን ነው የምችል? ሌላ ጥያቄ ካች ምን አይነት ጥያቄ ይቅ ምን አይነት ጥያቄ ይሻላል? ስለተው ማን ነበር? ፍቅር ፍቅር ሲይዝሽ ነው እንጂ ማለት ያውን ሰው እንደዚህ አድርጌ ያለው ብሎ ማውራት ትንሽ ይከብዳል። እሱ ምን ያህል ጊዜ ነው ታሪክ ማለት እንደዚህ ቶሎ ቶሎ ሳይሆን ያው በተለያየ ጊዜ ፋልፉ ቁም መቼ ይመጫ ወይ ማለት እንደዚህ ቋሚ በዚህ በዚህ ቀንም ለው ቀን የለም፣ ግን በሁለት ወር ምናምን ልዩነት ማለት ነው ለም ያው ያለው ሁኔታ እንደዛ ነው፣ ምክንያቱም ያው አብረን አንኖርም። እሱም ቤተሰብ ጋር የሚተሰብ ጋር ስለሆነ ነው በብዛት ስራና ክላስና ስለማያገናኘን፣ ለዛ ነው መቆየታችሁ መቆየታችሁ። ነው ማለት መቆየት ማለት ሳታደረጉ መጭ እንችላለን፣ መቆየት እንችላለን። እሱ የመጀመሪያ ጊዜ መቼ ነበር? ማለት መጀመሪያ ከእሱ ጋር ሳይሆን በፊት ከነበረኝ ጓደኛ ጋር ነበረ። በጣም ቆይቷል። ለቺ ስምንት ለዛ አካባቢ እሺ አሁን ካለሽ ጋር ምን ያህል ከሱ በኋላ ከሌላ ወንድ ጋር አርገሽ አ አው ሁለተኛ ሁለተኛሽ ነው። ሌላ ስሜት አይሰማሽም? ከመጀመሪያሽ ጋር አርገሽ ሁለተኛ ጊዜ ስታረጊ፣ ያው መጀመሪያ አካባቢ አዲስ ሲሆንብሽ ምናምን የሆነ ስሜት ይኖራል፣ ግን ከሆነ ጊዜ በኋላ ግን እየለመድሽ ስትመጪ ያን ስሜት ታጠፊያለሽ። መጀመሪያ ነበረው ማለት ነው። ማን ነው በፍቅር መጀመሪያ ቀርሞ የጠየቀው? ማለት አብረን ነበረ የምንሰራው፣ እና ከሆነ ጊዜ በኋላ እሱ ነው ጥያቄውን ያቀረበው። ምንድን ነው የምትጠቀሚው? እኔ ይሄ ምንድን ነው የሚባለው፣ የሶስት አመት እሱ ነው። እሺ አሁን ፍቅር ላይ ማለት ነው ከሴት እና ከወንድ በዘመኑ በአሁኑ ዘመን ማን ነው በፍቅር ቀድሞ የሚወርቀው? ሲመስለኝ ሴት ናት። ያው ልባሰስ ነው ይባላል። ወንድስ? አይ ወንዶችም አሉ እነሱ እንትናቸው ማለት ሳይሆን እነሱም አሉ፣ ግን ያው በብዛት ካለው ሁኔታ አንጻር ግን በብዛት ነው እንደዚህ አይነት ነገር ላይ ትልሆነች ሴት ናት። የአሁኑ የሚክድሽ ይመስልሻል ወይስ? አይ አይመስለኝም፣ ምክንያቱም ፕሮሚስ አድርገናል ማለት ወደ ትዳር አለም በዚህ አመት ይንገባል። እሺ ክለብ ሄደሽ ታውቂያለሽ? አዎ የእጃቅ አለው ትንሽ ቆይቻለሁ። ከሱ ጋር ነው ብቻሽ? አይ ከእሱ ጋር እና አንድ ላይ ከጓደኞች ጋር አንድ ላይ ተሰብሰበ ማለት ነው። ከሴትና ከወንድ አሁን ላይ ክለብ ላይ ማን ያበዛል ማለት ከኔና ከሱ? አይ ከሴትና ከወንድ ሁለቱም። ማለት ሴቷ ወንዱ ብሎ ልዩነት የለም እዚህ ጋር ሁለቱም አንድ ላይ ናቸው። ያው እዛም ብትሄጅ አብረው ስለሆነ ሁለቱም ናቸው። ልዩነት ያለው አይመስለኝም። ከአንቺና ከሱስ እኔ ነው ምን እሄዳለሁ፣ አንዳንዴ ከሴት ጓደኞቼ ጋር አንዳንዴ ማለት ነው እንጂ በብዛት ሳይሆን ከስንት ጊዜ አንዴ ምናምን እሄዳለሁ እንጂ እሱ ለምን ታበዛለሽ፣ ለምን ታበዛለሽ ማለት ያው ጓደኞቼ ጋር አንዳንዴ። ብዙ ጓደኞች አሉኝ፣ ከክፍለ ሀገርም በፊት ካምፓስ እያለው ከኔ ጋር የነበሩ ልጆች አሉ፣ ስራ ቦታም አሉ፣ ሰፈርም አሉ እና ከእነሱ ጋር በየተለያየ ፕሮግራም ሲያዘጋጁ አብሬያቸው ስለምሄድ እኔ በዛ አጋጣሚ እዛ ወንድ ምናምን ያለ ነው እንደዚህ አይነት ቦታ ያው ያለ ነው። ግን ማሰብ ያለብሽ እዛ ቦታ ወንዶች ስለሚለቅፉኝ ወይ ስለሚያናግሩኝ፣ ላናገሩኝ ሁሉ እስቃለሁ፣ ከእነሱ ጋር እሆናለሁ ማለት እሱ አይደብርም? አይ በእንደዚህ አይነት ዙሪያ ላይ እንትን የለም ማለት እኛ እኔ እና እሱ መሀል መተማመን አለ። እኔ እዛ ስለሄድኩኝ ከሌላ ሰው ጋር ትሆናለች ብሎ ሀሳብ የለም እኔም እንደዛው ብሄድ ስላለን። እናመሰግናለን። አመሰግናለሁ። እሺ ከአሁን ላይ ማለት ነው ከሴትና ከወንድ አሁን ጭፈራ ቤት ምናምን የሚያበዛው ማን ነው? ጭፈራ ቤተ ክርስቲያን በፍቅር አሁን ላይ በአሁኑ ዘመን ከወንድና ከሴት ማን ቶሎ ይሸንፋል? ሴት። ለምን? ከሱ ጋር የተጣላችሁት ለምንድን ነው? ርቀት ተራርቀን እሱ ሌላ ቦታ ነው የሚኖረው እኔ ደግሞ እዚህ ነኝ። እሺ ፍቅረኛ ቢኖርሽ ምን ያህል ጊዜ ሴክስ ታደርጋላችሁ? ላይክ ይህን አክል አደርጋለሁ ብለሽ አይደለም የምታስቢው የስሜት ጉዳይ ነው ማለት የፈቅደሽ የምታደርጊው ነገር ስለሆነ አመጣጡ እንዳመጣጡ እንቀበለዋለን። ተሳስሟችሁ ታውቃላችሁ? ያ ምን ያህል ጊዜ በቁጥር ላላውቀው እችላለሁ። እሺ፣ ምን ያህል ሳትቆያለሽ? ወይም ደቂቃ እስከ ሶስት ሶስት ደቂቃ። እሺ፣ በፍቅር ከሴትና ከወንድ አሁን ዘመን ላይ ማን ነው የሚሸነፈው? ቀድሞ ቀድሞ ወንዶች የሚሸነፉ ይመስለኛል። ለምን? ለምሳሌ ሴት በጣም ራሷን ትጠብቃለች እና ላይክ ኩራትም እኛ ጋር ይበዛል መሰለኝና ብዙ ጊዜ እኛ አንሸነፍም ብዬ አስባለሁ። እሺ፣ ክለብ ሄደሽ ታውቂያለሽ? ክለብ ነው የጭፈራ ቦታ ምናምን ነው። አላውቅም። ምን አይመችም? አለመመች ሳይሆን ሁኔታዎች አልተመቻቹልኝም። ጓደኞች አይጠይቁሽም? እንሄድ ከጓደኞች ጋር መዝናናት ላይ ካፌ፣ ሆቴል ምናምን ልንገባ እንችላለን፣ ግን ክለብ ላይ ለምዶ ሆነ አላውቅም። ግን እሺ፣ ለመጀመሪያ ጊዜ ድንግልናሽ ምታጭ ምን ይሰማሻል? ደስ ሊለኝም ይችላል ወይም ልፈራም ይችላለሁ። ምን መልሽ የማላገኘውን ነገር ስለሆነ ማጣን ልፈራ እችላለሁ። በጣም ለምትወጁ ሰው ከሆነ ለምን ያስፈራል? ከሰጠሁት በኋላ ለምሳሌ ጥሎኝ ሄዳል ብዬ ስለማስብ። ቢ ሁሉም ወንድ እንደዛ ናቸው ብለሽ ለምን አልችልም? ይለያያሉ፣ ግን እኛ እንደ አቀባበላችን ነው። ለምሳሌ እኔ ላቅ ምችለው አባቴ ነው፣ ባሌ ደግሞ እንደ አባቴ ሊሆን ላይችል ይችላል። ስለዚህ ስለዚህ እፈራለሁ። ሌላው አትሰጭው፣ ምናልባት በትዳር ከትዳር በኋላ ነው ነው የምትይው አንቺ። ስለዚህ የአሁኑ ፍቅረኛሽን ቢመጣ ታገሰኝ ወይም ደግሞ እንጋባለን ቢልሽ እንጣላለን ማለት እኮ አላደረግን እንጣላለን ቢልሽ ሊሄድ ይችላል ማለት። የኔን ፍላጎት ማክበር አለበት ብዬ አስባለሁ። ላይከኔን ካላከበረ ምኑን አብረን ነው? ፕሮሚስ በቃ ቢያደርግልሽ ምናምን እንዴት ነው ማሳብሽ? ፕሮሚስ እኮ ከጊዜያት በኋላ ሊሽር ይችላል። ብዙ ጊዜ ፕሮሚስ ገብተን ከብዙ ሰው ጋር ልንጣላ እንችላለን። ስለዚህ ላምን አልችልም እኔ በፕሮሚስ። በቃ እሺ፣ እናመሰግናለን። አመሰግናለሁ። የመጀመሪያው ጥያቄ በፍቅር ከወንድና ከሴት ማን ይቀርማል? አሁን ላይ አሁን በአሁኑ ዘመን ማለት ነው። ፍቅር በፍቅር በወንድና በሴት የሚባል ነገር የለም። ቅድሞ ያፈቀረ ነገር ነው መሰለኝ አይደል? ፍቅሩ ሲሰውየው ሲረዳው ነው አይደል? እንደዛ ምስል ቀድሞ ምናምን የሚባል ነገር ያለ አይመስለኝም።